የብልጽግናውን አገዛዝ ሳንሽ ኮረመም እንታገላለን ብሏል አርበኛ ዘመነ ካሴ። ይህንን በተመለከተ ዝርዝር ጉዳዩን እናስደምጣችኋለን። ሳምንት ስለፈጀውና አስደናቂ ጀብዶዎች ስለተሰሩበት የቤት አማራ ወደ ውጊያም ዝርዝር መረጃዎችን ይዘናል። በአገዛዙ ካድሬዎች ላይም እርምጃ ተወስዷል። አብራችሁን ስትቆዩ ትሰሙታላችሁ። ስለ ዲያቆን ዳንኤል ክብረት የተሰሙ መረጃዎች አሉ። በቆይታችን እናስደምጣችኋለን። ጀኔራሉ ስብሰባ ረግጦ መውጣቱ ተሰምቷል። ከፍተኛ ውጥረትም ተፈጥሯል። በዝርዝር ትሰሙታላችሁ። ሰላም፣ ጤና፣ ፍቅር በያላችሁበት ይድረሳችሁ የሚያዘጋጃቸው ውድ የብላክ ላይን ሚዲያ ቤተሰቦቻችን ብትሰሟቸው እናንተን ይመጥናሉ ብለን ያዘጋጀናቸውን እነዚህንና መሰል መረጃዎች እንደሚከተለው በዝርዝር ይዘን ቀርበናል። የአማራ ፋኖ ብሔራዊ ኃይል የማዕከላዊ ኮማንድ አባልና የጎጃም ቀጠና ሰብሳቢው አርበኛ ዘመነ ካሴ ከእንግዲህ መሽኮርመም በቃን አለ። ያለን አንድ ጠላትና አንድ ሀገር ብቻ ነው ብሏል። አርበኛው ይሄን ያለው በሚሊዮኖች ተከታይ ባገኘው የአብሮነት ኢትዮጵያ የበይነመረብ ሰልፍ ላይ ነው። አርበኛ ዘመነ ሀሳባችንን በሰላማዊ ሰልፍ ገልጸን እስርና ብትር በሕዝባችን ወረደ፣ በደሉን የተናገረም ተገደለ። ይህም አሁን ያለውን ትግል ወልዷል ብሏል። ጦርነት አቁሞ ሰላም እንዲመጣ አሁንም እንፈልጋለን ያለው አርበኛ ዘመነ ካሴ ይህ የሚሆነው ግን የአገዛዙ የመግደያ መሳሪያ ሲነጠቅ ነው ብሏል። በአቶ ልደቱ አያሌው አስተባባሪነትና በጋዜጠኛ ቴዎድሮስ ጸጋዬ አጋፋሪነት በተሰናዳው መድረክ ላይ የኦነግ ሰራዊት አዛዥ ጃልመሩን ጨምሮ እነ ጆዋር መሐመድ ገዱ አንዳርጋቸውና ሌሎችም ተቃዋሚ ነገር ግን በተቃርኖ ያሉ የፖለቲካ ኃይሎች በመድረኩ ተሳትፈዋል። በዚህ መድረክ ላይ የተለየ ትኩረት የተሰጠው የአርበኛ ዘመነ ካሴ ንግግር ሲሆን ሰላም ስትራቴጂካዊ ግባችን ነው ብሏል። ይህን ግብ ለማሳካት ከብልጽግና ውጪ ጠላት ስለሌለ ሳንሽ ኮረመን ጋር ቆመን እንታገላለን ብለዋል። አገዛዙ እናቶችንና ሕፃናትን በድሮን ከመጨፍጨፍ ያለፈ የፖለቲካም ሆነ ወታደራዊ አቅም የለውም ያለው አርበኛው ጦርነቱን ለመቀጠል አሁንም ህዝቡን እያስራበ የጦር መሳሪያ ግዢ ላይ ማተኮሩንም ተናግሯል። የበይነ መረብ መረጃ መረቡን ባጥለቀለቀው በዚህ ፕሮግራም ምክንያት ዩቲዩብ በኢትዮጵያ ታግዶ ያመሸ ሲሆን የኢንተርኔት ፍጥነትም ተገድቦ አምሽቷል። ለዚህ ጀዋር መሐመድ ኢትዮጵያ ከኢትዮጵያ ቴሌኮም ውጭ ሌላ ኢንተርኔት እንዳታገኝ እንታገላለን ብሏል። ጀዋር ይህን አገዛዝ ለመታገል በቁጥጥሩ ስር ያለውን ኢንተርኔት እንነጥቋለን ብሏል። በዚህ ሁሉ የተደናገጠው የመንግስት ኮሚኒኬሽን ጽፈት ቤት ኃላፊው ዶክተር ለገሰት ሁሉ መንግስት በሳይበረኞች ት ጩኸት አይወድቅም አይደነግጥም፣ ብለዋል። ሰላም ከፈለጋቸው ፋኖና ኦነግ መሳሪያቸውን እያስረከቡ እጃቸውን ይስጡን ያለው ለገሰት ሁሉ ካለዚያ ከብልጽግና ውጪ ወደ ውጪ ብለዋል። አንፈራም አንደነግጥም ያለው መንግስት ከመቀስፈት በአዲስ አበባ የመሳፈሪያ ፍተሻ ከማድረጉ ባለፈ በሲዳማና በወላይታዲቻ መካከል ሊደረግ የነበረው የእግር ኳስ ጨዋታ በዝግ ስታዲየም እንዲደረግ ተደርጓል። አዲስ አበባ ስታዲየም አካባቢ ደጋፊዎች በጥይት ተዋል በጥይት ከተመቱ ሁለት ደጋፊዎች መካከል አንዱ ሕይወቱ ማለፉ ታውቋል። ሌላኛው ወደ ዘውዲቱ ሆስፒታል ገብቷል። ብዙ ደጋፊዎች ተጎድተዋል ነው የተባለው። ወጣቶችንም ማፈስ ተጀምሯል። አገዛዙ በመግደል በማሰር በጦርነት ሰላም ነጥብ አስጠብቃለሁ በሚለው አቋሙ ድፍን ሰባት ዓመት በመሻገሩ በትንሹ ከአንድ ሚሊዮን በላይ ንጹሃን ሲገደሉ ከ11 ሚሊዮን በላይ ተማሪዎች ደግሞ ከትምህርት ገበታ ውጭ ሆነዋል። ይህ ሁሉ ቢሆንም ግን ጠቅላይ ሚኒስትር አብይ ኢትዮጵያ በተአምራዊ እድገትና ሰላም ውስጥ ናት ከማ ማለት አልቦዘኑም። የአማራ ፋኖ ብሔራዊ ኃይል ንጉስ ሚካኤል ኮር መብረቅ ክፍለ ጦር ኢንጂነር ደሳሌን ክፍለ ጦርና የቃኙ ኮር በጋራ ለተከታታይ አንድ ሳምንት ባደረጉት ለአስጨራሽ ተጋድሎ በርካታ ድሎች መገኘታቸው ተነግሯል። ከግንቦት 25 ጀምሮ ለአንድ ሳምንት በተደረገው ብርቱ ተጋድሎ በሰዓቱ ከነበረው የጠላት ሟች ቁጥር ከአራት ቀን ፍለጋ በኋላ አያሌው መለሰ የወረዳው ሚሊሻ ጽፈት ቤት ኃላፊ በአራተኛ ቀኑ ወደ ወረዳው ቆስሎ የገባ ሲሆን ለማወቀና ሌሎች ሶስት ማንነታቸው ያልታወቁ ውልጮ ተራራ ላይ የአሞራሲ ሳይሆነው መገኘታቸው ተገልጿል ግን በሽት አድማ ብተናና መከላከያ እርስ በእርስ አስበላችሁን በሚል በተነሳ ተኩስ ብዙዎች መቁሰላቸው ተሰምቷል። ትላንት ግንቦት 30 ቀን 2017 ዓ.ም በነበረው ተጋድሎም ረፋድ ከሶስት ወረዳ የሰበሰበውን ኃይል ሬሽን እና ተተኳሽ ለማቅረብ ጭኖ ሲገሰግስ በተደረገው ደፈጣ ጥቃት በደረሰባቸው ጉዳት አጅበው የነበሩ ሚሊሻዎች ተመልሰው ወደ መጡበት አመልጠዋል። ይህንን የሰማው የብልጽግናው አገዛዝ ጥምር ጦር በተለይም የበታን ቀጠና እንደ ጠጠር ፈሱ የነበረውና 025 ጀምሮ 023ና 024 ቀበሌን በስፋት ይዞ የነበረው ኃይል መቆረጡም ሲያረጋግጥ ከፍተኛ መደናበር ውስጥ ገብቶ ቆሞ መዋጋት ሲሳተው ታይቷል። ኢንጂነር ደሳሌን ክፍለ ጦርና መብረቅ ክፍለ ጦር ከኮርቃኝ በጋራ በተውጣጣ ኃይል እነዚህን ቀበሌዎችና ይዞት የነበረውን አራተኛ ቀበሌ ዜሮ ሃያን ጨምሮ ከፍተኛ የምትተመቶ እግሪ አውጭም ብሎ ወደ ወረዳው ከተማ እንዲፈረጥጥ መደረጉ ተነግሯል። በዚህ አስደናቂ አውደ ውጊያ ከአገዛዙ ጦር በኩል በቁጥር በርካታ ሙትና ቁስለኛ የሆነ ሲሆን ቁስለኛው በውሪ ያልጠራ ከጠዋት እስከ ማታ አራት አምቡላንስና አንድ ወደ ፒካፕ ወደ መካነ ሰላም ሲያመላልስ ውሏል ተብሏል። ለተከታታይ አንድ ሳምንት በነበረው ብርቱ ትንቅንቅና ተጋድሎ በርካታ ሰብአዊና ቁሳዊ ኪሳራ የደረሰበት ፋሽስቱ አገዛዝና ዙፋን ጠባቂ ሰራዊቱ እንደተለመደው አፈሙዙን ወደ ንጹሐን በማዞር 025 ቀበሌ ላይ ጌታቸው አማር የተባለ ግለሰብ በግፍ ገድሏል ነው የተባለው። በዚሁ ቀጠና በመርሳ ከተማ በጸረ አማራው ብልጽግና ስርዓት አገልጋይ ካድሬዎች ላይ የሚወሰደው እርምጃም ተጠናክሮ ቀጥሏል። የአማራ ፋኖ ብሔራዊ ኃይል በወሎ ቀጠና ለጅያሱ ኮር ስር የሚገኘው የእጁ ክፍለ ጦር ልዩ ኮማንዶዎች መርሳ ከተማ ሰርገው በመግባት ህብረተሰቡ ከአቅሙ በላይ ግብር እንዲከፍል በማስገደድ የብልጽግና ስርዓትን ለማስቀጠል እየሰራ የሚገኘው የከተማዋ ገቢዎች ቢሮ አመራር የሆነው አቶ ሞላ ተሰሜን ያለምንም መሳሪያ ኮሽታ የኮማንዶ ሳይንስ ቴክኒኮችን ብቻ በመጠቀም ገድ ለውት ወጥተዋል ተብሏል። የከተማ አስተዳደሩ ገቢዎች ቢሮ አመራሩ አቶ ሞላ ተሰሜ የብልጽግናን የሞተ ስርዓት ነፍስ እንዲዘራ ለማድረግ በገንዘብ በኩል የንግዱ ማህበረሰብ ላይ ከፍተኛ ግብር በመጣልና እንዲከፍሉ በማስገደድ በተቃራኒው ጸረ አማራው አገዛዝ የፋይናንስ አቅሙን በማሳደግ ህዝቡ ላይ የሚፈጽመውን በደል አጠናክሮ እንዲቀጥል ሲሰራ የነበረ እንዲሁም የተጣለባቸውን ከአቅም በላይ የሆነ ግብር መክፈል ያልቻሉትን ደግሞ በመከላከያ ሰራዊትና በሚሊሻ እንዲታፈኑና እንዲገደሉ ሲያደርግ ቆይቷል ተብሏል። አመራሩ ከዚህ ቀደም ከድርጊቱ እንዲታቀብ ተደጋጋሚ የሆነ ማስጠንቀቂያ ተሰጥቶት የነበረ ቢሆንም ነገር ግን መታረም ባለመቻሉ የመጨረሻው እርምጃ ተወስዶበታል ነው የተባለው። ከቀናት በፊት የከተማዋ የመሰረተ ልማት ቢሮ ኃላፊ አቶ ሙሉጌታ ሰማው በህዝብ ላይ የሚደርሰውን በደል ማቆም ባለመቻሉ ከተደጋጋሚ ማስጠንቀቂያ በኋላ በእጁ ክፍለ ጦር ልዩ ኮማንዶዎች የመጨረሻው እርምጃ እንደተወሰደበት ይታወቃል። መርሳ ከተማን ጨምሮ የእጁ ክፍለ ጦር በሚንቀሳቀስበት ቀጠና በሚገኙ የብልጽግና ካድሬዎች ላይ የሚወሰደው እርምጃ ተጠናክሮ እንደሚቀጥል ተገልጿል።

በአማራ ህዝብ የህልና ተጋርሎ ዘመን ህሊናቸውን ለብልጽግና ካከራዩ የባንዳነት ምልክቶች ውስጥ ዳንኤል ክብረት ዋነኛው ነው ተብሏል። አብይ አህመድ በሆዳቸው ከዳሚ ካደረጋቸው አማራዎች ውስጥ ከነባር የብአዴን ብልጽግና ካድሬዎች በልጦ የተገኘው ዳንኤል ክብረት እንደሆነ ተነግሯል። ዲያቆን የሚል የተከበረን መንፈሳዊ ስልጣን ባፈረሰው ማዕረግና በማይኖርበት ክብሩ የሚጠራበት ዳንኤል ክብረት የአማራ ህዝብ በዚህ ትውልዱ ካያቸው ጥቁር ጠላቶች ውስጥ ቀዳሚው እንደሆነ ይነገራል። የአማራ ህዝብ ላይ በሚያደርሱት ግፍ ልክ እየተመዘኑ የስልጣን ድርጉ የሚቸራቸው የባዕዲን አሽከሮች ቀድሞውንም የታወቁ ጸረ አማራዎች ናቸው። ዳንኤል ክብረት ደግሞ ከባዕዲን ብልጽግና በተቃራኒው የሃይማኖት ካባ ደረቡ የመጣ ተኩላ ነው ተብሏል። ግለሰቡ ለበርካታ ዓመታት ያህል በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ስር በየአውደ ምህረቱ የሚሰብክ እንደ ታሪክ አዋቂ የተሳለና እንደ ሀገር ሀብት ሲቆጠር የኖረ መሆኑ አይዘነጋም። አብይ አህመድና ቡድኑ በህወሀት ተተክቶ ክፉ ምግባሩን ሲጀምር ወደ መንገዱ ካስገባቸው ሰዎች ውስጥ አንዱ ሆኑ። የአራት ኪሎን ግቢ ረግጧል። ከዚህ በኋላ ስለ ታላቁ ሀገር ኢትዮጵያ ሀገር ስላነጸችው የኦርቶዶክስ ተዋህዶ ተክርስቲያን፣ ስለ ሰውነት፣ ስለ መከባበር ሲዘምሩ የነበሩ አንድ በቶቹ ከኪሎ ቅጥር ግቢ ውጭ አሻግረው የማይመለከቱ የኮሰመኑ ሀሳቦችን የሚሰነዝሩ ሆነዋል ነው የተባለው። የሰብአዊነት ሀሳቡም አራት ኪሎ ውስጥ በተደረጎታት መጠነኛ ስልጣን ተሽጧል። ዳንኤል ክብረት በኦህዴን ምራሹ ብልጽግና ውስጥ በቀዳሚ ከዳሚነት ከመቀመጡ አስቀድሞ አምርረው የሚጠሉት ሰው እንደነበር ይታወሳል። ከአምስት ዓመታት በፊት በኢዚያና በኢትዮጵያ ፕሬስ ድርጅት ውስጥ በነበረው የቦርድ አባልነት ሹመት በእንቅልፋሙ ፓርላማ ውስጥ ሳይቀር ዱላ የመጨረሻ ተቃውሞ በኦህዴድ ሰዎችን አስተናግዷል። የስልጣን በሽታ የለከፈው ሐሳዊው ዲያቆን ግን ወደሚጠሉት ባለጊዜዎች መንደር አጎንብሶ ገብቶ ምቹ አገልጋይ ሆኗቸዋል ተብሏል። የብልጽግና ባለዙፋኖችም ከነበረው ክብር አወርደው አማራን እንደልባቸው ለመስደብ የሚጠቀሙበት ግዑዝ ማይክራፎን አድርገውታል። አማራ ከራሱ ማህፀን በወጡ ባንዳዎች የመከራ ጥግ ሲቀበል የኖረ ሕዝብ ቢሆንም እንደ ዳንኤል ክብረት ባሉ በሃይማኖት ድንኳን ውስጥ አንግሶ ያሳደጋቸው ልጆቹ ፍጹም ሰይጣን ሆነው በተቃርኖ መቆማቸው ግን ከሰውኛነትም ያፈነገጠ አረመኔነት እንደሆነ ይነሳል። ብልጽግና ታማኝ አገልጋዩን ዳንኤል ክብረትን በፖለቲካ ፓርቲ መለያ ላለመጠቀም ሲል በምርጫ ወቅት በግሉ እንዲወዳደር ያደረገበት መንገድ ተንኮሉን አስቀድሞ የገለጠ ነበርም። በአዲስ አበባ ፈረንሳይ ለጋሲዮን አካባቢ ለመወዳደር ተመዝግቦ የነበረው ዳንኤል ክብረትን ያለመመረጥ ስጋት ሲያድርበት ወደ ለሚ ኩራ ክፍለ ከተማ በማዘዋወርና ልዩ የቀስቀሳ ቡድን በማደራጀት በቦታውም ብልጽግና እጩ ባለማቅረብ ብቻውን ተወዳድሮ ፓርላማ እንዲገባ አድርጎታል። በዚህ ሁሉ ውስጥ የታየው የፖለቲካ መተጋገዝ ዳንኤልና ብልጽግና አንድ ያው እንደሆኑ አረጋግጦ ያለፈ ነበር። ዳንኤል ክብረት የአራት ኪሎን ቅጥር ግቢ ከረገጠበት ጊዜ አንስቶ የአብይ አህመድን ንግግሮች ትንፋሽ ሳይቀር እየከተበ ወደ መጽሐፍትነት እንዲቀየሩ አድርጓል። ራሱ ጸሐፊ፣ ራሱ ገምጋሚ ሆኖ በአገዛዙ ልሳኖችና በውይይት መድረኮች ላይ እየተገኘ ስለ አለቃው ጀግንነት ለፍፏል። ከህወት ጋር በተካሄደው ጦርነት በአብይ አህመድ የተሰጠውና አማራ ክልል ሌሎ እንዲናገር የታዘዘው የትግራይን ሕዝብ ሙሉ በሙሉ ከምድረ ገጽ መሰረዝ አለበት የሚል ሀሳብ ከአለቃው በላይ አሳድርጎ ተናግሯል። የአማራን ህዝብ የስድብ ቃላት እየመዘዘ እንዲሰደብ ያደረገ አረመኔ ተብሏል። በህወሀት ዘመን በመላው ኢትዮጵያ የሚኖረው አማራ እየተነጠለ እንዲገደል ሀሰተኛ የትርክት መጽሐፍ የጻፈው ተስፋዬ ገብረአምን አምን ተክቶ የብልጽግና ዘመን ትርክት ፈጣሪም ሆኗል። በግልጽም የአማራ ህዝብ ሀገሩን ከርቶ ሰራዊቱን እንደወጋ ለዓመታት በተጠራቀመ በደል የፈነዳውን ህዝባዊ የነፍጥ ትግል በማጣጣል የጥቂቶችና የወንበዴዎች በማስመሰል የገዢዎችን ፍላጎት ለማሟላት ሰርቷል። የብልጽግና አገዛዝ በከፍተኛ በጀት የሚያንቀሳቅሰው የሚዲ ሰራዊትም ጠርንፎ አጀንዳ እየሰጠ የአማራ ህዝብን ግድያ እያስተባበረ ነው ተብሏል። እነ ቶማስ ጀጀናው፣ ናትኔል መኮንን፣ ጌትነት አልማው፣ አቤቶክቾና ሌሎችም ባንዳዎች የሚመራው ይህ የአማራ ህዝብ ቁጥር ጠላት እንደሆነ ተነግሯል። እነዚህ በደሎች የአማራ ህዝብ የህሉናት ጥያቄ በተመለሰና ነጻነቱን በተጎናፀፈ ማግስት ለሚኖር ተጠያቂነት እንደ ማሳያነት ከመጠቀሳቸው ባሻገር በአሁናዊ ትግሉ ላይ የሚያመጡት ለውጥ ግን የለም ነው የተባለው። ዳንኤል ክብረት ሲሳደብ አማራ በአፈሙዝ መልስ እየሰጠ ነው የአማራ ህዝብን የሚጠላ የሐሰት ሰነድ ከትበው መጽሐፍ ሲያሳትም አማራ ግን በደሙ ነጻነቱን እያተመ ቀጥሏል፣ ነው የተባለው። ጀኔራሉ ስብሰባ ረግጠው ወጡ። በደብረ ጽዮን ገብረ ሚካኤልና በጀነራል ታደሰ ወረደ መካከል መካረር ተፈጠረ። ጀኔራሉ የጌታቸው ረዳ ይገጥመው ይሆን የሚሉትም ብዙዎች ናቸው። የኦሮሞ ብልጽግና ደግሞ ደማችን ተመልሷል እያሉ ነው። ህወሀት ለራሱ በሚመች መንገድ የአባዱላ ገመዳውን ኦህዴድ ሰራ፣ እኛም በተራችን ስምረትን ሰርተን ለትግራይ ህዝብ ሰጥተናል እያሉ ነው። በአቶ ጌታቸው የሚመራው ስምረት በአብይ አህመድና በሽመልስ አብዲሳ ትዕዛዝ ለትግራይ ተፈጥሮ በጌታቸው ረዳ እንዲመራ የተፈጠረ ድርጅ ነው። በዚህ መሃል ጀነራል ታደሰውረደም ከህወሀት ወደ ስምረት ሊሄዱ ይችላሉ እየተባለ ነው። ስምረት በአፋር ክልል ከኤርትራው ብርጌድ ናሀምዱ ጋር ሆኖ ታጣቂ እያሰለጠነ መሆኑ ይታወቃል። በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሀት ቡድን ስራ አስፈጻሚዎች ፕሬዝዳንቱን ጀነራል ታደሰ ወረደን ጠርተው ማነጋገር እንፈልጋለን ብለው ነበር። ዛሬ ጠዋት ሰኔ አንድ ቀን 2017 ዓ ም ውይይት አድርገዋል። ከጠዋቱ ሁለት ሰዓት ከ40 ላይም ስብሰባው የተጀመረ ሲሆን በዚህም ደብረጽዮን ፈትለወርቅ፣ አማኑኤል ተክላይና ሊያ በ ስብሰባው ላይ ተገኝተዋል። የንግግራቸው ይዘት ሁሉም ተመሳሳይ ነው ተብሏል። ታደሰ ወረደ፣ አንተ በእኛ መንገድ አትሄድም የትግራይ ህዝብ አደጋ ላይ እየወደቀ ያለው እኛን መስማት ስላልቻልክ ነው ብለውታል። ጀነራል ታደሰ ወረደ የተወሰኑትን ሰዎች ቃል ከሰማ በኋላ ሌሎቹ እንዳይቀጥሉ አስቁሟቸዋል። ጀነራል ታደሰ ወረደ፣ በእኛ መንገድ አልሄድም ካላችሁ አዎ፣ ዛሬም ነገም ከነገ ወዲያም ወደ እናንተ አልሄድም በራሴ መንገድ እሄዳለሁ ብሏቸዋል። የትግራይ ህዝብ አደጋ ላይ ነው ብላችኋል። አዎ፣ ወደ አደጋ እየገባ ነው፣ ግን ወደ አደጋ የሚያስገባው ማን ነው እኔ ነኝ እናንተ ሰዎች አይደላችሁምን ስለዚህ ከቻላችሁ ቁም ብላችሁ ማሰብ ጀምሩ በጣም ዘይቷል ግን አሁንም አረፈደም ስራ አለኝና በዚያ አጀንዳ የተጨማሪ ጊዜ ማጥፋት አልፈልግም ብሏቸው ከ20ና 30 ደቂቃ በኋላ ተነስተው ሄዷል ሲሉ የመረጃ ምንጮች ጠቁመዋል ጀነራሉ ስብሰባ ረግጦ መሄዱ ወደ ጌታቸው ቡድን ይሄድ ይሆን የሚለውን ጥርጣሬ አሰፋውም ለዚህ ነው የትግራይ ህዝብ ደብረ ጽዮን በአስመራ ጌታቸው በአዲስ አበባ በተጠለፉ ኃይሎች መሃል ሆኖ ቁም ስቅሉን እያየ ይገኛል ተብሏል

ፕሬዝዳንት ዶናልድ ትራምፕ ኤለን መስክ ዲሞክራቶችን ከደገፈ ከባድ ዋጋ ይከፍላል ሲሉ አስጠነቀቁ። ትራምፕና ኤለን መስክ ከወዳጅነት ወደ ባላንጣነት ሲሸጋገሩ ብዙ ጊዜ አልወሰደባቸውም። መስክ በ ሀያ ሀያ ስድስቱ አጋማሽ የምርጫ ጊዜ ሚር ተርም ላይ ዲሞክራቶቹን በገንዘብ ከደገፈ ከባድ ነገር ይጠብቀዋል በሚል ትራምፕ ዝተውበታል። ቢሊዮነሩ መስክ ይህን ካደረገ የከፋ ዋጋ ይከፍላል ሲሉ ለኤንቢሲ ኒውስ ተናግረዋል። የጂኦፒው ቁልፍ ሰው ትራምፕ የዓለም ቁጥር አንድ ቱጃር መስክ ስለሚጠብቀው እርምጃ በዝርዝር ትራምፕ ባያስረዱ ዋጋ እንደሚከፍል ግን ይፋ አድርገዋል። ከአሜሪካ መንግስት ዳጎስ ያለ ገንዘብ የሚያስገኝ የኮንትራት ውል ያለው መስክ ከሪፐብሊካኖች ወደ ዲሞክራቶቹ ፊቱን ሊያዞር እንደሚችል እየተነገረ ነው። ዶናልድ ትራምፕ የፌዴራል ወጪን ለመቀነስ ለኢለን መስክ የሚደረገው ድጎማ መቀነስ አማራጭ ነው ሲሉ፣ በሌላ በኩል የስፔስ ኤክሱ መስክ ትራምፕ መከሰስ ያለባቸው ሰው ነው በሚል እሰጣ ገባውን ሌላ መልክ ሰጥተውታል። ውድ የብላክ ላይን ሚዲያ ቤተሰቦቻችን ለዛሬ የነበሩን መረጃዎች ይህንን ይመስሉ ነበር። ሌሎች ወቅታዊና ፈጣን መረጃዎች እንዲደርሷቸው ሰብስክራይብ በማድረግ ቤተሰብ ይሆኑ። ሰናይ ጊዜ